የምንመለከተው የናዚው የፕሮፖጋንዳ ጌታና ተመርዘው የተገኙት ስድስቱ ህጻናት ይለናል። ብስራት ከፈለኝ ወፋፍራም የብረት መዝጊያዎች፣ ግዙፍ አርማታ፣ ጠባብ መውጫና መግቢያ፣ ድቅድቅ ጨለማ ከመጥፎ ጊዜ ጋር ገጥመዋል። ጊዜው የሁለተኛው የዓለም ጦርነት መቋጫ ቢሆንም የተደበቁበት ቦታ የአዶልፍ ሂትለር የአደጋ ጊዜ መታጎሪያ ቢሆንም ስድስቱ ሕፃናትና እናታቸው ግን ይሄ ባልተገባቸው ነበር። የጀርመን የፕሮፓጋንዳ ሚኒስትር ሆኖ ለኖረ በጀርመን ሲፈልጥ ሲቆርጥ ለነበረ አባወራ የቤተሰቦቹ እዚህ መሆን የሚያሳቅቅ ነበር። ጊዜው ግን በጥልቅ የተቆፈረ ጉርጓድ ውስጥ የሚገባውን ሰው ማንነት አይመርጥም

ሄልጋ፣ ሂልደጋርድ፣ ሄልሙት፣ ሆልዴን፣ ሄድዌግ እና ሄድሮን የሁሉም ስም በኤች ፊደል ይጀምራል። የፕሮፖጋንዳ ሰው ከመሆኑ በፊት አንስቶ የማምለክ ያህል የወደደውን ሂትለር ለማክበር በእርሱ ስም የመጀመሪያ ፊደል ኤች የሁሉም ስም እንዲጀመር አደረገ። በሥነ ጽሑፍና በፍልስፍና እስከ ሦስተኛ ዲግሪ ሲዘልቅ ከከተማ እስከ ሀገር የፕሮፓጋንዳ ክንፍ ሲመራ ሂትለር ሁሌም የሕይወቱ ራስ ነው። ሂትለርም ጆሴፍ ጎብልስን ከደቀ መዝሙር በላይ አቅርቦታል። ባለቤቱ ማግዳን እመቤቴ እያለ ይጠራለታል። ለጎብልስ ሁለት ነገሮች አይጥሙትም፣ አንድ እውነት፣ ሁለት አይሁድ። እውነት የሀገርና የመንግሥት ጠላት ነች ብሎ ያምናል። እውነትን መፍጠር የሀገር መብት እንደሆነም ይናገራል። በተቃራኒው ግን ውሸትን እጅግ አጥብቆ ይወዳል። ውሸት አንድ ጊዜ ቢናገሩት ያው ውሸት ነው። አንድ ሺህ ጊዜ ቢደጋግሙት ግን እውነት ሆኖ ይቀረጻል ይላል። ውሸትን አቅልሉት፣ ደጋግሙት፣ እውነት ሆኖ ያገኙታል እያለ ተናግሯል። ከ1933 በኋላ ጎብልስ የናዚዎች ምልክት ሆነ። በጀርመን ያለውን የጥበብ፣ የምሁራንና የሚዲያ ስራዎች በእጁ አስገባ። አይሁዶችን የሚያንቋሽሹ ፊልሞችን በገፋ አሰራ። ጋዜጦች ያለ ናዚ እንዲሉ አደረገ። የወቅቱን ትልቅ የመገናኛ ቴክኖሎጂ ሬዲዮን ተጠቀመ። ጸረ ጀርመን ያላቸውን ከ25 ሺህ በላይ መጻሕፍት በእሳት አጋይቶ ለሕዝብ አሳየ። የአልበርት አንስታይን ነሽ የሲግመን ፍሮይድ ነሽ፣ አንድም የቀር አልነበረም። አይሁዶችን ከሥራም አሰናበተ። በጀርመን መስሪያ ቤት ለመሥራት እንደ ኤሮፓያን አቆጣጠር እስከ 1800 ሄዳችሁ የአይሁድ ዘር እንደሌለባችሁ አጣሩ ብሎ አዘዘ። የምታገቧቸውም እንዲህ ይሁኑ፣ አለ የፕሮፓጋንዳው ጌታ። የቀድሞ ተወዳጅ መምህራኑ አይሁድ መሆናቸውን እስከሚረሳ ድረስ በዘራቸው ጨከነ። ፕሮፓጋንዳውን ሲጀልጥ ለከረመው ጎብልስ የ1945ቷን ሚያዝያ 30 ቀን አላያትም። ያልተመለከታት ቀን መጣች። ሁሉም እንዳልነበር ሆነ። አምስቱ ሴቶች እና ወንዱ ልጅ ኮፍያና ኮታቸውን አድርገው እንዲጠብቁ ታዘዋል። ወደ መደበቂያ ስፍራው ሊጓዙ ነው። እናት ማግዳ ልክ እንደ ባሏ ሁሉ ፕሮፖጋንዳው ዘልቋታል። ሩሲያ በርሊን ገባች ማለት ቀዩ ጦር አሸናፊ ሆነ ማለት ብቻ አይደለም። ስድስቱ ህጻናትን ያዘ ማለት ነው ጆሴፍ ስታሊን ህጻናቱን ይዞ ኮሚኒስት ሲያደርግባት ታያት ጥርሷን ለመታከም በድብቁ ስፍራ ያገኘችውን ሐኪም ያልጠበቀውን የቤት ሥራ የሰጠችው ለዚያ ነው ዶክተር ሄልሙት ኩንዝ የቱንም ያህል አፍቃሪ ናዚ ቢሆንም ስድስቱን ሕፃናት ስለማጠናቀቅ ግን በፍጹም አስቦ አያውቅም በአሜሪካዎች የአየር ጥቃት ሁለት ልጆቹን የተነጠቀው ሐኪም የተነገረውን እንደማያደርግ ነገራት። ቀጥላ ሂትለር ያዘዘው መሆኑን ገለጸችለት። አስፈላጊ ሆኖ ከተገኘም ሂትለርን በዚህ ጉዳይ ሊያናገረው እንደሚችል ገለጸችለት። እቅዱ በጣም አጭር ነበር። ስድስቱን ሕፃናት ሞርፊን ይወጋቸውና ይተኛሉ። ይቀጥልና ሳያናይድ ወግቶ ያሰናብታቸዋል። ሐኪሙ የመጀመሪያውን ብቻ ለማድረግ ተስማማ። እናት ከ አስራ ሁለት ዓመት በላይ እድሜ ያላስቆጠሩትን ልጆቿን አይዟችሁ፣ ይሄ ሐኪም ለሁላችንም መድኃኒት ይሰጠናል አለች። ሐኪሙ የሰጣቸው ሞርፊን እንቅልፍ ከቷቸዋል። እናት ቀጣዩን ድርጊት ማድረግ እጅግ ከበዳት። ሌላኛውን ሐኪም ጠርታ ያልጨከነችውን ጭካኔ ያስጨከነችው። ባልና ሚስት ቀጣይ ተረኛ ሆኑ። ሚስት ተጀመረች፣ ባል ራሱን ፈጸመ። የሂትለር መልእክት ግልጽ ነበር። እርሱም ከነሴቱ ሞተ። ሌሎቹም ከነሴታቸው ይሞታሉ። አ ዋር ኦፍ ዲስትራክሽን አንላይክ ኤኒ አዘር ኢን ሞደርን ታይምስ ዋን ኢን ዊች ኢኖሰንት ሲቪሊያንስ ወር መርደርድ ባይ ስፔሻል ኪሊንግ ስኳድስ። ስለ ስድስቱ ሕፃናት በፍጥነት ማወቅ የቻሉት ሩሲያዎች ነበሩ። በርሊንን በክንዳቸው ሲያደርጓት አሰስ ገሰሱን መነጠሩ። ዶክተር ኩንዝን ጨምሮ ሺዎችን እያጋዙ ወደ ሞስኮ ነዷቸው። የስድስቱ ሕፃናት አሟሟት በሳይናይድ ኬሚካል መበረዝ መሆኑን ለዓለም ተናገሩ። አስር ዓመት ዘብጥያ ያወረዱት ሐኪም ጀርመን ተመልሶ መጣ። በሕፃናቱ የደረሰውን ነገር እርሱ በፍርድ ቤት 1959 እንደ ኤሮፓያን አቆጣጠር እስኪናገር ሞታቸው ግልጽ አልነበረም። 1976 እንደ አውሮፓውያን አቆጣጠር በዛው በኖረበት ጀርመን ህይወቱ ተፈጸመ። ጀርመኖች እርሱ በፍርድ ቤት ያለውን ለማግኘትና በወፋፍራም ብረት ተዘግቶበት የነበረውን የወቅቱን ኃያላን ፍጻሜ ለማወቅ ግማሽ ክፍለ ዘመን ደክመዋል።